ይሄን ማመን አልችልም። እንዴት ኢሞ አሜሪካን ባለ ሰው ይጠለፋል? ዩናይትድ ስቴትስ፣ ዩኤስኤ አክቲቭ ከተጠለፈ 28 ቀኑ ነው ይለኛል። እዚህ ጋር እንደምትመለከቱት እንዴት እንዴት ተጠልፏል ይሄኛው። እኔ ያለሁት ኢትዮጵያ፣ እንዲ ደግሞ በተመሳሳይ ስልክ አይታችሁ አረለ የተጠለፍኩት ማለት ነው። እረ ባልታወቀ ሰው እንግዲህ ፋሚሊ፣ ሁላችንም ባልታወቀ ሰው ስልክ ተጠልፈናል ማለት ነው ሁላችንም እያንዳንዶቻችሁ ተጠልፋችኋል። ሳውዲም ያላችሁ ኢትዮጵያም ያላችሁ የትም ያላችሁ ተጠልፋችኋል። ወላሂ እመኑኝ፣ ተጠልፋችኋል። አሁን እንዴት እንደተጠለፋችሁ አሳያችኋለሁ ማለት ነው። እንግዲህ ይሄው ይሄ የኔ ነው በሁለት ተጠልፏል። አይታችኋል አይደል? ኧረ ጉድ ጉድ፣ ኧረ ጉድ ጉድ ጉድ። ይህን ማመን አልችልም። እንግዲህ ፋሚሊ እንዴት እንደተጠለፍኩኝ አሁን በዝርዝር የማስረዳችሁ ይሆናል ማለት ነው። ውድ ቤተሰቦቻችን እንዲህ ለቃናተች አዲስ የሆናችሁ ካላችሁ፣ እንደዚህ አይነት ቪዲዮዎችን የማመጣላችሁ ፋሪስ ነኝ ከቃናተች። ስለዚህ ዛሬ እያንዳንዱን ስቴፕ ባይ ስቴፕ አጠራርጌ ለማስረዳት እሞክራለሁኝ ማለት ነው። ለቻይናላችን አዲስ የሆናችሁ ካላችሁ፣ እንደዚህ አይነቶችን አርኪ የሆኑ ቪዲዮዎችን ለማግኘት ሰብስክራይብ መደረግ እንዳይረሳ። አሁን ወደ ጉዳዮች እንሄዳለን ማለት ነው። እንግዲህ ፋሚሊ እኔ በተቻለኝ መጠን ሁሉንም ለመደበቅ ሞክሬ ነበረ። እዚህ ጋር አሁን ይህንን ይህንን ኮድ አላስገባሁም። እንግዲህ ይህንንም አሁን ኢናብል አድርጌዋለሁ በእኔ ቦታ ማለት ነው። እዚህ ጋር ደግሞ ሁሉንም ነገር ጨርሻለሁ ብዬ ነው ያሰብኩት እኔ። ስለዚህ አሁን እንዴት እንደተጠለፍኩኝና እንዴት እንደሆንኩኝ አሁን የምንመለከት ይሆናል ማለት ነው። እንግዲህ ፋሚሊ እንዴት እንደተጠለፍኩኝ አሁን እንገራችሁ ማለት ነው። እዚህ ጋር የተጠለፍኩት አንድ ነገር አለ። የተጠለፍኩትም በምን መሰላችሁ? ብዙ ጊዜ እኛ ስንጠቀም አንድ የምንሳሳተው ነገር አለ። ይሄም ደግሞ ብዙ ጊዜ ብዙዎቻችን ቪፔን እንጠቀማለን ነው አይደለ? በአሜሪካን አርገን በጀርመን በህንድ ምናምን አርገን እንጠቀማለን ግን ከዛ ያንን የተጠቀምነውን ቪፒኤን የት ጓ እዚ ጋ መቶ እንትን ያደርግብናል ማለት ነው። እዚ ጋ የታችኋላ ቀጥታ ሊንክ አደርግብናል ማለት ነው። ሊንክ ባደረገብን ጊዜ ላይ ቀጥታ አውቶማቲክ ካላስወጣ ነው ተጠልፈናል ማለት ነው። ስለዚህ ፋሚሊ እዚ ጋ አሁን ማኔጅ ዲቫይስ የሚለውን ክሊክ ሳደርግ፣ ይህ የታችኋላ እኔ አሎታውን ኢትዮጵያ ነው ይሄ ኦንላይን ነው ማለት ነው ግን አሜሪካ ባለ ሰው ተጠልፈሃል ነው የሚለኝ ስለዚህ አሁን እዚህ ጋር እንደምትመለክቱት ይሄ ምንድን ነው የሚያሳየኝ ይሄ የሚያሳየኝ ነገር እንደ ተጠለፍኩ ነው ማለት ነው በየትኛውም አሜሪካን ባለ ሰው ልጠቃ ይችላለሁ በቪፒን ምክንያት ማለት ነው ተጠቀቻለሁም ማለት ነው ስለዚህ ይሄንን አሁን እንዴት እንደምናስወጣ ወጣ አሳያችኋለሁኝ ማለት ነው አሁን እዚህ ጋር ትመጡና እቺን ድሌት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ? ከዛ በኋላ እዚች ጋር ትመጡና ድሌት ትሉታላችሁ ማለት ነው። ከዚህ በኋላ ወጣ ማለት ነው። ቪፒን የምትጠቀሙ ፋሚሊዎቼ ቪፔን ተጠቅማችሁ እንደወጣችሁ እቺን ነገር ድሌት ማድረጋችሁን እንዳትረሱ ማለት ነው። እንግዲህ ውድ ቤተሰቦቻችን በዚህ መልኩ ድሌት ማድረግ ትችላላችሁ ማለት ነው። እንደዚህ አስወጡ ማለት ነው። የዛሬ ቪዲዮችን ይህን ይመስላል። በሌላ ምርጥ ቪዲዮ እስከምንገናኝ ጉድባይ ባይ። ላይክ፣ ሼር፣ ሰብስክራይብ መደረግ እንዳይደረሳ ፒስመቻችሁ ባይ።